አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዲዮናሲዎስ ሐዋርያዊ በሰማዕትነት ያረፈበት ዕለት ይታሰባል። ሁለተኛ አባ ጳንጤሊዮን ዘጾማዕት ከዘጠኙ ቅዱሳን አንዱ ሲሆኑ ከሮም ወደ ኢትዮጵያ በንጉሥ አላም ሄዳ ዘመን የመጡ ናቸው። ሶስተኛ ቅዱስ እንባቆም ነቢይ። ታሪኩን ትንቢተ እንባቆም ከምዕራፍ አንድ እስከ ሶስት ያንብቡት። አራተኛ ቅድስት ሀና ነቢይት የሳሙኤል እናት። የዚህንም ታሪክ አንደኛ ሳሙኤል ከምዕራፍ አንድ እስከ ሁለት ያንብቡት የእረፍቷ መታሰቢያ ነው። አምስተኛ ቅዱሳን ኦሲፎር እና ኡርያኖስ ሰማዕታት። ስድስተኛ አቡነ በጸሎተ ሚካኤል ኢትዮጵያዊ ፍልሰቱ። ሰባተኛ ቅዱስ የኖክ ነቢይ። ወርሃዊ በዓላት ቅድስት ደብረ ቁስቋም። ሁለተኛ አባታችን አዳምና እናታችን ሄዋን! ሶስተኛ አባታችን ኖህና እናታችን ሀይከል አራተኛ ቅዱስ ኤልያስ ነቢይ፣ አምስተኛ ቅዱስ ባስልዮስ ዘቂሳርያ፣ ስድስተኛ ቅዱስ ዮሴፍ አረጋዊ፣ ሰባተኛ ቅድስት ሰሎሜ፣ ስምንተኛ አባ አርከስሎስ ቅዱስ፣ ዘጠነኛ አባ ጽጌ ድንግል፣ አስረኛ ቅድስት አርሴማ ድንግል። ጥቅምት ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ አባ ጳውላ መስተጋድል፣ ሁለተኛ አባ አዝቅኤል ጻድቅ፣ ሦስተኛ ቅዱስ ሚናስ ሰማዕት፣ አራተኛ ቅዱስ ሐናሲ ሰማዕት። ወርኀዊ በዓላት አንደኛ ሥሉስ ቅዱስ አብ ወልዶ መንፈስ ቅዱስ ፈጣሪያችን ወርኀዊ በዓላቸው ነው። ሁለተኛ አባ ጊዮርጊስ ዘጋስጫ፣ ሦስተኛ አባ ሲኖዳ የባህታውያን አለቃ፣ አራተኛ አባ ዳንኤል ዘገዳ መሲሀት አምስተኛ አባ ጳውላ ገዳማዊ፣ ስድስተኛ ቅዱስ አትናቲዮስ ሐዋርያ፣ ሰባተኛ ቅዱስ አግናጢዮስ ለአንበሳ የተሰጠ። የቅዱሳን የሰማዕታት በረከታቸው ረዴታቸው፣ የአምላካችን የኢየሱስ ክርስቶስ ምህረት ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።